በስመ አብ ወወልድ ወመንፈስ ቅዱስ አሃዶ አምላክ አሜን። የተወደዳችሁ የሉል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች፣ የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በሉል እግዚአብሔር ፍጹም ሰላም ሰላም ላችኋለሁ። እንደምን አላችሁ? እንደምን ላይ ሳደረሳችሁ? አሜን እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምረትና እንደ ቸርነቱ ተመልክቶ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 በዛሬዋ ዕለት ግንቦት 26 ቀን የጻድቁ አባታችን የአቡነ ሀብተ ማርያምን ዓመታዊ ክብረዋል በታላቅ ድንቀት እናከብራለን ብለናል። ይህንን ክብረዋል ስለምንድን ነው የምናከብረው ስንል በዛሬዋ ዕለት ግንቦት 26 ቀን ታላቁ አባታችን አቡነ ሀብተ ማርያም የተወለዱበት ዕለት ስለሆነ ነው። ለዚህ ነው ይህንን ታላቅ ክብረ በዓል የምናከብረው። በዓለ ልደታቸውን ነው የምናከብረው። ታዲያ የተወለዱበት ዕለት ነው ብለን ብቻ ማለፍ ሳይሆን ደግሞ እንዴት ተወለዱ፣ ከማን ተወለዱ፣ የት ተወለዱ የሚለውን ማወቅ ያስፈልጋልና ከብዙ በጥቂቱ አጠር አድርገን እንማማራለን። እንግዲህ ወደ ታሪኩ ስንገባ ታዲያ ጻድቁ አባታችን አቡነ ሀብተ ማርያም ከማን ተወለዱ፣ የት ተወለዱ ስንል የትውልድ ሀገራቸው የራውኤ በምትባል በስተ ምስራቅ ባለች ሀገር ውስጥ ነው። ታዲያ በዚህ ሀገር ውስጥም ደግሞ አንድ ስሙ ፍሬብሩክ የሚባል ሰው ነበረ። ያ ሰው ለዚያች ሀገር ክቡራንና ታላላቅ ከሚባሉ ከታላላቅ ሰዎች መካከል አንዱ ነው። እጅግ ሀብታም ነበረ፣ ብዙ ንብረት አለው። ስለዚህ ታላላቅ ከሚባሉ ሰዎች መካከል አንዱ ነው። ይህ ፍሬብሩክ የሚባል ሰው ማለት ነው። ይህ ፍሬብሩክ የሚባል ሰውም ታዲያ በህጋዊ ጋብቻ ስሟ ዮስቴና የምትባል ሲባል ብላቴና ድንግልን አገባ። ይችም እናታችን ቅድስት ቴዎስቴና የተመረጠች በበጎ ሥራ ሁሉ የተሸለመችና ያጌጠች ነበረች። አባታችን ቅዱስ ፍሬብሩክና እናታችን ቅድስት ቴዎስቴና በሕጋዊ ጋብቻ ተጋብተው በትዳር ሲኖሩ ሳሉ ደጋግ ክርስቲያኖች ነበሩ። ፍራሃ እግዚአብሔር በውስጣቸው የነበረ ነበሩ። እግዚአብሔር አምላክን የሚፈሩ እንደ ትእዛዙም የሚኖሩ ነበሩ። ታዲያ እናታችን ቅዱስ ቴዎስቴናም ታዲያ በንጹህ ጋብቻ እግዚአብሔርን በመፍራት ምጽዋትን በመስጠት የዋህነትን፣ ትህትናን፣ ፍቅርን፣ ትዕግስትን ገንዘብ አድርጋ በጾም በጸሎት ተወስና የምትኖር እናት ነበረች። ታዲያ እናታችን ቅድስት ቲወስቴና በትዳር ውስጥ በእንዲህ ያለ ሁኔታ እየኖረች ሳለች ከዕለታት በአንደኛው ቀን አንድ ሐሳብ ወደ አእምሮዋ መጣ። ምን አይነት ሐሳብ ነው የመጣባት ስንል ጌታችን በወንጌሉ ላይ ሰው ዓለሙን ቢያተርፍ ነፍሱን ካጠፋ ምን ይጠቅመዋል እንዳለ ለአንቺ በዚህ ዓለም መኖር ምን ይጠቅምሻል? ምን ይረባሻል? የሚል ሐሳብ በአእምሮዋ መጣባት፣ በእናታችን በቅዱስ ቲወስቴና አእምሮ ውስጥ ማለት ነው። ልብ በሉ ወገኖቼ ካሰበች በኋላ እውነት ነው፣ እኔ በዚህ መኖር ምን ይረባኛል? ምን ይጠቅመኛል? ሀብት ምን ያደርግልኛል? ትዳር ምን ያደርግልኛል? ስለዚህ ሁሉን ነገር ትቼ እግዚአብሔር አምላክን መከታል አለብኝ። አዎ ወንጌሉም እንደሚለው ሰው ዓለሙን ቢያተርፍ ነፍሱን ካጠፋ ምን ይጠቅመዋል ይላልና፣ ዓለሙ ሁሉ አላፊ ጠፊ ነው። ስለዚህ እኔ ጌታዬን መከታል አለብኝ ብላ እናታችን ቅድስት ዮስቴና ይህንን ሐሳብ እንዳሰበች ወዲያው ፈጥና ሀብት ንብረቷን ትዳሯን ሁሉ ትታ በሀገሯ ትዩ ወደሆነ ሆነ ወደ ምድረ በዳ ሂደች። ልብ በሉ ወገኖቼ ሀብቴን አላለችም ተዳሬን አላለችም። ኑሮዬን አላለችም። ይህ ሐሳብ በአይምሮ ስለመጣላት ብቻ እውነት ነው። እግዚአብሔር አምላክን ማስደስት አለብኝ፣ አካሄዴን ከእግዚአብሔር ጋር ማድረግ አለብኝ፣ ለብቻዬ ሆኜ ልጹም ልጸልይ ይገባል ብላ፣ አዎ ከቤቷ ፈጥና ወጥታ በሀገሯ ትዩ ወደሆነ ወደ ምድረ በዳ ሄደች። እዚያ የሄደችበት ምድረ በዳ ላይ ታዲያ አራዊት እንጂ ሰው አይኖርበትም ነበረ። እዛ ምድረ በዳ ላይ ደርሳ በመካከሉ ገባች። በዚያ ምድረ በዳ ላይ በረሃ ነበረ፣ እልም ያለ በረሃ ስለነበረ በዚያ በረሃ ውስጥ ደግሞ አራዊት እንጂ ሰው አይኖርበትም። ታዲያ አንድ የምትጠለልበት ወይም ደግሞ ለብቻ ሆና የምትጸልይበት ቦታ በዚያ በረሃ ላይ እየፈለገች ሳለች አንዲት ደጃፏ የተከፈተ ዋሻ አገኘች። ያችን ዋሻ ስትመለከት እጅጉን ደስ አላት። ምክንያቱም እርሷም ከእግዚአብሔር ጋር የምትነጋገርበት በጸሎት የምትሰነብትበት ጥቂትን ብትሆን የምትጠለልበት በዓት ትፈልግ ነበርና ደጃፏ ክፍት የሆነ በዚያ በረሃ ላይ አራዊት ብቻ በሚኖሩበት በረሃ ላይ ደጃፏ ክፍት የሆነ ዋሻን አገኘች። ያንን ዋሻ ስትመለከት እጅጉን ደስ ብላት፣ ደጃፏም ክፍት ስለነበረ ወደዚያ አዎ ታናሽ ዋሻ ገባች ምንም ምንም ሳትነጋገር ወደ ውስጧ ገባች ወደ ውስጧ ስትገባ ግን ያጋጠማት ወይም ደግሞ የተመለከተችው ነገር እጅጉን አስደነገጣት ምንድን ነው ያጋጠማት ወይም ያገኘችው ስንል ወደ ውስጥ ገብታ ስትቆም አንድ የዳዊትን መዝሙር የሚጸልይ ሰው አይታ ደነገጠች ልብ በሉ እዚያ በረሃ ላይ ቅድም እንዳልነው አራዊት ብቻ ናቸው የሚኖሩበት በረሃ ነው ሰው አይኖርበትም በዚያ ሰው በማይኖርበት በረሃ ላይ እዚያ በዓት ውስጥ ሰው ስትመለከት እጅጉን ደነገጠች። ምክንያቱም ደጃፏም ክፍት ስለነበረ ሰው ይኖራል ብላ አልጠበቀችም ነበረ። በረሃም ስለሆነ አራዊት ብቻ የሚኖርበትን ቦታ ስለነበረ ሰው ይኖራል ብላ አልጠበቀችም ነበረ። ነገር ግን ወደ ውስጥ ስትገባ ሰው ስትመለከት እጅጉን ደነገጠች። ልብ በሉ። ያም የዳዊትን መዝሙር የሚጸልየው ሰው እርሷን ሲመለከት እርሱም እጅጉን ደነገጠ። እርሱም ባያት ጊዜ ፍርሃትና መንቀጥቀጥ በላዩ ላይ የወረደበት፣ አዎ ሰይጣን ዲያብሎስ እርሱ ሊፈትነው የመጣበት መስሎት፣ አዎ እጅጉን ደነገጠ። ከመደንገጥም አልፎ ታዲያ በመስቀል ምልክት በለኋላ አማተበ፣ የእግዚአብሔርንም ስም ጠራ። ነገር ግን እንዳልሸሸች ሲመለከት ሰው መሆኗን አወቀ። ምክንያቱም ሰይጣን ዲያብሎስ የእግዚአብሔር ስም ተጠርቶበት የእግዚአብሔርን ስም አዎ ሰምቶ መቋቋም አይችልም፣ ብን ብሎ ይጠፋል። አዎ በመስቀል ምልክት አማትበውበት ያንን መቋቋም አይችልም። አዎ ብን ብሎ ይጠፋል። ራስ ራሱን የተቀጠቀጠበት ሰይጣን ዲያብሎስ አዎ ድል የተነሳበት ስለሆነ መስቀል አዎ የመስቀሉን ምልክት መቋቋም አይችልም ሰይጣን ዲያብሎስ። ልብ ብሎ ወገኖቼ ታዲያ ያ የዳዊትን መዝሙር የሚጸልየው ሰው መጀመሪያ ያደረገው ይህንን ነው። ሰይጣን ዲያብሎስ መስላው በመስቀል ምልክት አማተበ፣ የእግዚአብሔርንም ስም ጠራ። ነገር ግን እንዳልሸሸ የተመለከተ ያን ጊዜ ሰው መሆኗን አወቀ፣ ተረዳ። ልብ በለው ወገኖቼ ምክንያቱም እርሱም በዚያ በረሃ ላይ ሰው ወደ እኔ ይመጣል ብሎ ሊያስብ አይችልም። አራዊት ብቻ ነው የሚኖሩት በዚያ ቦታ ላይ፣ በረሃ ነው። ስለዚህ በዚህ በረሃ ውስጥ ሴት ልጅ ምን ታደርጋለች? እዚህ ቦታ ላይ ምን ልትሆን ትመጣለች? ስለዚህ ሰይጣን እንዲያብሎች ነው ወደ እኔ መጣው ብሎ ነበረ መጀመሪያ ያስበው። እጅጉንም ደንግጦ ነበረ። ፍርሃትና መንቀጥቀጥ በላዩ ላይ ወርዶበት ነበረ። ከዚያም ታዲያ እንዳልሸሸች ሲመለከት ሰው መሆኗን ካወቀ በኋላ እጅጉን ተቆጣት ገስጻት ወደዚህ ምን አመጣሽ? ለእኔ እንቅፋት ልትሆኝ ነሆን? አሁን ከዚህ ፈጥነሽ ሂጂ። ምን ልትሆኝ እዚህ መጣሽ? እዚህ አራዊት ብቻ በሚኖርበት ቦታ ላይ አንቺ ምን ታደርጊያለሽ? በዚህ በረሃ ላይ ለእኔ እንቅፋት ልትሆኝ ነሆን? ስለዚህ ፈጥነሽ ውጭ፣ ልኝ፣ ሂጂ ልኝ አላት። ከዚህ በዓት ውጭ አላት። እጅጉን ተቆጣት ገስጻት። እርሷም ታዲያ ይህንን ሲላት አባቴ ሆይ አለችው አንተ እንዳሰብኩ አይደለሁም እኔ ለሕያው እግዚአብሔር ልጅ ለኢየሱስ ክርስቶስ አገልጋዩ ነኝ እንጂ በእርሱ ፍቅርና በእናቱ በመቤቴ በቅድስት ድንግል ማርያም ፍቅር ያለኝን ሁሉ ትቼ ንቄ ሀብት ንብረቴን፣ ትዳሬን ሳልል ሁሉንም ትቼ ከዓለም ወጥቼ ወደዚህ መጣው። በዚህ ቦታም ከአራዊት በቀር ሰው እንዳላላወቅኩም ነበረ። ሰው እንዳለ ባውቅ ኖሮ ወደዚህ አልመጣብህም ነበረ። እዚህ በርሃ ላይ ሰው ይኖራል ብዬ ስላላሰብኩ፣ አዎ ዝም ብዬ ስለዚህ ይቅርታ አድርግልኝ። አሁንም አባቴ ይቅርታ አድርግልኝ፣ ወደ ሌላ ቦታ እሄዳለሁ አለችው። ልብ በሉ ወገኖቼ፣ ይቅርታ አድርግልኝ አለችው። በአውቅ ኖሮ አልገባብህም ነበር አለችው። በዚህን ጊዜ ታዲያ ከእርሷ የሚሆነውን ነገር ሁሉ መንፈስ ቅዱስ ገልጾለት ያ የዳዊትን መዝሙር የሚጸልየው ባሕታዊ ሰው እንዲህ አላት፣ ዜናው ወደ ዓለም ሁሉ የሚወጣ በሕይወተ ሥጋም እያለ የብዙ ሰዎችን ነብስ ከሲኦል የሚያወጣ እንደ መልአክትም ክንፎ የተሰጥተውት ወደ አርያም ወጥቶ የሥላሴን የአንድነትና የሦስትነት ምስጢር የሚያይ ልጅን ትወልጃለሽና አሁኑኑ ወደ ቤትሽ ተመለሻላት። ልብ በለ ወገኖቼ ካንቺ አለ ዜናው ለዓለም ሁሉ የሚሆን በሕይወተ ሥጋም እያለ ብዙ ሰዎችን ነብስ ከሲኦል የሚያወጣ እንደ መላእክትን ክንፎ የተሰተውት ወደ አርያ ወጥቶ የሥላሴን አንድነትና ሦስትነት የሚመለከት ልጅ ትወልጃለሽ፣ ስለዚህ ወደ ቤት ስትመለሺ አላት። እናታችን ቅድስት ቴዎስ ታዲያ ይህንን ስትመለከት ከዚያ ሽማግሌ ባህታዊ ይህንን በሰማሽ ጊዜ እጅጉን አድንቃ፣ እንግዲህ የፈጣሪ ፍቃዱ ከሆነ ምን አደርጋለሁ ብላ ከዚያ ከሄደችበት በረሃ ወደ ቤቷ ተመለሰች። ልብ በለ። ወደ ቤቷ ከተመለሰች በኋላ ፀንሳ ይህንን ደምግባቱ መልኮ የሚያምር ልጅ አዎ ግንቦት 26 ቀን በዛሬዋ ዕለት ወለደችልን። በእናትና በአባቱ ቤትን ታላቅ ደስታ ሆነ። አዎ ደስታ ሆነ። በዛሬዋ ዕለት ጻድቁ አባታችን አቡነ ሀብተ ማርያም ተወልደውልናል። ታዲያ ጻድቁ አባታችን አቡነ ሀብተ ማርያም አርባ ቀን በሆናቸው ጊዜ እንደ ሕጉና እንደ ሥርዓቱ ወደ ቤተ ክርስቲያን ወሰዷቸው። ካህኑም ተቀብሎ ባጠመቃቸው ጊዜ ታዲያ ስማቸውን ሀብተ ማርያም ብሎ ሰይሞ ለክርስትና አባቱ ሰጣቸው። ጻድቁ አባታችን አቡነ ሀብተ ማርያምም ጥቂት ባደጉ ጊዜ በቤተ ክርስቲያን ውስጥ አንድ ጸሎት ይሰማሉ። ምን የሚል ጸሎት ስንል እግዚኦ መሐረነ ክርስቶስ የሚል ጸሎትን ሰሙ። ይህንን ጸሎት ከሰሙ በኋላ ይቺ ጸሎት አዎ፣ መልካምናትን መርጫታለው፣ በዚህ ዓለም ስህተትን አስቦ ከመስራት በሚመጣው ዓለም ደግሞ ከገሃነመ እሳት እንደምንድንባት አውቃለሁ እያሉ ጻድቋ አባታችን አቡነ ሀብተ ማርያም ገና በልጅነት ዕድሜያቸው ይችን ጸሎት አዎ መልካም ናት ወድጃታለሁ፣ መርጫታለሁ እያሉ ይችን ጸሎት አዎ ማንም ሳያውቅባቸው ይችን ጸሎት ስግደትን ከማዘውተር ጋር ሌሊቱን ሙሉ ይጸልዋት ነበረ። ልብ በለው ግኖቼ። ዛሬ እኔና እናንተ የምንጸልየው ጸሎት ቀላል ሊመስለን ይችል ይሆናል። እግዚኦ ማሐረነ ክርስቶስ እያልን በእንተ እግዚእ ስነ ማርያም መሐረነ ክርስቶስ እያለን ስንጸልይ ቀላል ጸሎት ሊመስለን ይችላል። ነገር ግን ይቺ ጸሎት ምን ያህል የምትጠቅም እንደሆነች ደግሞ ጻድቁ አባታችን አቡነ ሀብተ ማርያም ገና በልጅነት ዕድሜያቸው ተገንዝበዋታል። ለዚህ ነው ዛሬ እኛ ይህንን የምንማማረው ልብ በሉ ስለዚህ ጻድቁ አባታችን አቡነ ሀብተ ማርያም ይህቺን ጸሎት እንደመረጧት ሁሉ ይህቺ ጸሎት ከገሃነመ እሳት የምታወጣ እንደሆነ እንደተረዱ ሁሉ እኛም ተረድተን ይህችን ጸሎት ደግመን ደጋግመን ልናደርጋት ያስፈልጋል ወገኖቼ ሌላ ነገር አይደለም እግዚኦ መሃረነ ክርስቶስ ማለት አቤቱ ጌታ ሆይ ማረን ማለት ነው ጌታ ሆይ ማረን እያልን መጸለይ ነው ወገኖቼ በእንተ እግዚእትነ ማርያም መሐረነ ክርስቶስ ማለት ስለ እናት ስለ እናታችን ስለ ቅድስት ድንግል ማርያም ብለህ ማረን ብለን ነው የምንጸልየው። ስለዚህ ይህንን ጸሎት ሁላችንም ልንጸልየው ያስፈልጋል። ወገኖች ጻድቁ አባታችን አቡነ ሀብተ ማርያም ያደረጉት ተጋድሎ በእኔ አንደበት ተዘርዝሮ ተነግሮ የሚያለቅ አይደለም። ነገር ግን ከብዙ በጥቂቱ አጠር አድርገን ነው ስለ በዓለ ልደታቸው በዓለ ልደታቸውን ወይም ደግሞ ዛሬ የተወለዱበት ነው ብለን ብቻ ማለፍ ሳይሆን በጥቂቱም ቢሆን እንዴት እንደተወለዱ ከማን እንደተወለዱ ታውቁ ዘንድ ነው የተማማርን ነው። ይህንንም ደግሞ ከየት ነው የምናገኘው ምንጩ ብላችሁ የምትጠይቁ ካላችሁ መጽሐፍ ስንክሳራችን፣ አዎ ኅዳር 26 ቀን ላይ ተመዝግቦላችሁ ታገኛላችሁ ማለት ነው። ጻድቁ አባታችን ባህር ውስጥ ሰጥመው አምስት መቶ ጊዜ ይሰግዱ ነበር። በየቀኑ ደግሞ አራቱን ወንጌልና መቶ ሀምሳውን መዝሙረ ዳዊትን ይጸልዩ ነበረ በአርባ ቀናት ቀጥሎም ደግሞ በሰማንያ ቀናት አንድ ጊዜ ብቻ ይመገቡ ነበረ። በየዕለቱ ደግሞ ያለ ማስታጎል ማዕጠንትን ያሳርጉ ነበረ። ካህናቸውና አዎ ማዕጠንትን ያሳርጉ ነበረ። ዘወትር በንጽህና ቅዱስ ስጋውን ክቡር ደሙንም ይቀበሉ ነበረ። በልባቸው ውስጥም ደግሞ ቂምን፣ በቀልን በፍጹም በልባቸው ውስጥ አላሳደሩም ነበረ። ታዲያ በነዚህና በሌሎች ትሩፋቶቻቸው ደስ የተሰኘው ጌታችን ለጻድቁ አባታችን ለአቡነ ሀብተ ማርያም የእሳትና የብርሃን ሰረገላ ሰጥቷቸው በዚያ የበረሩ ወደ ኢየሩሳሌም ይሄዱ ነበረ። ከብዙ ተጋድሎ ዘመን በኋላ አዎ የክብር ባለቤት መድህን ዓለም ክርስቶስ እልፍ አላፍ መላእክትን አስከትሎ ወደ እርሳቸው መጣ። ወደ እርሳቸው ከመጣም በኋላ ታዲያ ስለ እኔ ረሃብና ጥምን ስለታገስክ፣ ስለ ምናኔ፣ ስለ ተባርከ ምንኩስና፣ ስለ ንጹህ ድንግልና፣ ቂምና በቀልን ስላለማያዝ፣ አዎ ስለ ንጹ ክህነትና ማጠንት፣ ቅዱስ ወንጌልን በፍቅር ስለ ማንበብ ሰባት አክሊላትን እሰጥሃለሁ አለው። ልብ በሎ ይህም ብቻ አይደለም። ታዲያ በሰማይም ከመጥምቁ ዮሐንስ ጎን አምስት መቶ የእንቁ ምሰሶዎች ያሉበትን አዳራሽ ሰጥቻሃለሁ። በስምህ የሚለምኑ በቃል ኪዳንም የሚማጸኑትን ሁሉ እንደምምርል በራሴ ማልኩልህ ብሎ እግዚአብሔር አምላካችን ለጻድቁ አባታችን ለአቡነ ሀብተ ማርያም ቃል ኪዳንን ግብቶላቸዋል። ልብ በሉ። ስለዚህ ዛሬ ይህንን ታላቅ ክብር በዓላቸውን ስናከብር በቃል ኪዳናቸው ምህረትን እናገኛለን። ስልምን ካልን ደግሞ ስምህን የጠራውን ዝክርህን የዘከረውን፣ በስሜ የሚለምነውን አዎ በቃል ኪዳን የሚማጸነውን ሁሉ እምርላለሁ ብሎ ጌታችን ቃል ኪዳንን ስለገባለት ማለት ነው። ስለዚህ በእውነት በቃል ኪዳናቸው እግዚአብሔር አምላካችን ይማረን። በረከታቸው፣ ረዴታቸው፣ አማላጅነታቸው በሁላችን ላይ ይደርብን። ስለዚህ ይህን ክብረዋል፣ ስናክብር ስለምን እንደምናክብር እኛ ካወቅን፣ ከተረዳን ሌሎች እህቶቻችን ወንድሞቻችንም ደግሞ ስለምን እንደሚያከብሩ አውቀ ያከብሩ ዘንድ የተማራችሁትን ሁሉ ልታስተምሮ ልታሳውቀ ያስፈልጋል። ምክንያቱም ይህ መንፈሳዊ ግዴታችን ነው። እኛ የተማርንን አስተምረን ቢሆን እኛ ያወቅንን አሳውቀን ቢሆን ኖሮ ማንም ሀብቶ ልናስ በክርስትና ሰታ ማህተብ ባንገቱ ላይ ካሰረችበት ከቅድስት ቤተክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበረ። ነገር ግን እኔና እናንተ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙ እህቶቻችንና ወንድሞቻችን እየሳቱ ነው ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊት የምንማረውን የቤተ ክርስቲያናችን አስተምሮ ልናስተምር ያስፈልጋል፣ ማለት ነው። ይህን እንድናደርግ ደግሞ ብሶ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንን ይርዳል። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረው መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው። እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቅቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንደ አጋጣሚ ነን አስተምሮ ሰምታችሁ ይችላል። በቀጣይ ከዚህ የሚለቅቁ አስተምሮች ወደ እናንተ ያደርሱን ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁኑ አሳት ጠብቆ ያስተማረን የመከረን፣ የገሰጸን፣ የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን።